ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ ኔ ሰብል አበበ ከመለይ ዝግጅት ክፍል ጋር ከእናንተ ጋ የጋራ ቆይታ ማድረግ ይሆናል። ለሰዓቱ የተመራረጡ መረጃዎችን ወደ እናንተ ይዘን መጥተናል። ከሀገር ውስጥ መረጃችን ጀምራለን። በደቡብ ጎንደር የተከሰተውን የኮሌራ በሽታ ወረርሽኝን ለመቆጣጠር ጥረት ቢደረግም በቅርቡ የወረታ ከተማ ስድስት ሰዎች በበሽታው በአዲስ መያዛቸው ተጠቆመ። በኮሌራ ወረርሽኝ በተያዙ ዜጎች በፍጥነት የሕክምና አገልግሎት በመስጠቱ እንደ ሞት ያሉ የከፋ አደጋ አለመከሰቱን የደቡብ ጎንደር ዞን ጤና መምሪያ አስታወቀ። የመምሪያው ኃላፊ አቶ ሙላት አሻግሬ ለብስራት ራዲዮ እንደተናገሩት በአካባቢው ወረርሽኙ ከተከሰተ ከሐምሌ ወር 2017 ዓ ም ጀምሮ እስከ አሁን ድረስ 43 ሰዎች በበሽታው ተይዘዋል። ምንም እንኳን እነዚህ ሰዎች የወረርሽኙ ተጋላጭ ቢሆኑም በተደረገላቸው ሕክምና መልካም የሚባል የጤና ሁኔታ ላይ እንደሚገኙም ተገልጿል። በኮሌራ በሽታ ወረርሽኝ ተጋላጭ የሚሆኑ ወረዳዎችና አካባቢዎች መለየትና እነዚህ ወረዳዎች ቅድመ ዝግጅት እንዲያደርጉ ለመግባባት ጥረት ሲያደርጉ እንደነበረ የተገለጸ ሲሆን ደራ፣ ፎገራ፣ ሊቦ ከምከም ወረዳዎች በመጀመሪያ ደረጃ ስጋት ውስጥ የገቡ ወረዳዎች መሆናቸውም ተጠቅሷል። በእነዚህ ስራዎች የበሽታውን ስርጭት ለመክታት በተደረጉ ስራዎች ወደ መቆጣጠር ደረጃ ላይ መድረሱን አቶ ሙላት ተናግረዋል። ከወረታ ከተማ ውጭ ከመስከረም አስራ ሁለት ጀምሮ ምንም በሽታም የተያዙ ሰዎች ኬዝ አለመኖሩንም አስረድተዋል። ነገር ግን ከሰሞኑ ወረታ ከተማ ላይ ስድስት ሰዎች አዲስ በበሽታው መያዛቸውን ጠቁመው እነዚህ ሰዎች ህክምናን እንዲያገኙ ተደርገዋልን ብለዋል። እንዲሁም የኮሌራ በሽታ ወረርሽኝ ተጋላጭ የሆኑ የጸበል ቦታዎችን መለየት መቻሉን የገለጹት ኃላፊው ከሃይማኖት አባቶች ጋር በመሆን ለማህበረሰብ ግንዛቤ ለመፍጠር መግባባት ላይ ተደርሷል ሲሉም ጨምሮ ለጣቢያችን ተናግረዋል ስትል ቅዱስ ደጅን ይዘግባለች። በስልጤ ዞን የቀበሌ ጽህፈት ቤት ሰብሮ ስርቆት የፈጸመው ተከሳሽ በጽኑ ስርዓት ተቀጣ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁልባራ ወረዳ የቀበሌ ጽህፈት ቤት በር ሰብሮ በመግባት ስርቆት የፈጸመው ተከሳሽ በጽኑ እስራት መቅጣቱን የዞኑ ፖሊስ ገለጸ። ተከሳሽ ማይዲ ለቢቦ አህመድ በእስራት ሊቀጣ የቻለው በአንጋሞ ዩዴ ቀበሌ ልዩ ስሙ ሰቡለ ተብሎ በሚጠራ መንደር ጳጉሜ 2 ቀን 2017 ዓ.ም የአንጋሞ ዩዴ ቀበሌ አስተዳደር ጽህፈት ቤት በር ሰብሮ በመግባት 100 ሺ ብር በላይ ግምት ያለው ኮምፒውተርና መሰል ኤሌክትሪክ እቃዎችን መስረቁ ነው። ተከሳሹ ስርቆት ፈጸመ ደግሞ ለጊዜው ቢሰወርም በሕዝብና በፖሊስ ብርቱ ክትትል በቁጥጥር ስር መዋሉን፣ የሁልባራግ ወረዳ ፖሊስ በተከሳሹ ላይ ምርመራ አጣርቶ መዝገቡ ለአቃቢ ህግ ይልካል። የክስ መዝገቡ ከፖሊስ የተረከበው አቃቢ ህግም በተከሳሹ ላይ የመሰረተው ክስ የተመለከተው የሁልባግ ወረዳ ፍርድ ቤት ተከሳሹ የወንጀል ድርጊቱ መፈጸሙን በአቃቢ ህግ ማስረጃ በማረጋገጡ ተከሳሹን ጥፋተኛ ሲል ብይን ሰጥቷል። የሁልባራግ ወረዳ ፍርድ ቤትም ተከሳሹን በአምስት ዓመት ከአስር ወር ጽኑ እስራት እንዲቀጠ መወሰኑን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ሀላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ራዲዮ ተናግረዋል ስትል ሳምሬ ስዩም ዘግባለች ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን እስራኤል ያለ አሜሪካ ድጋፍ በጋዛ ሊባኖስ ኢራን ላይ ጦርነት ማድረግ አትችልም ሲል አንድ ሪፖርት አመላከተ በሁለት አመት በፊት ልክ በዛሬ ሁለት ከጀመረው የጋዛ ጦርነት ጀምሮ እስራኤል ከ21 ቢሊዮን ዶላር በላይ የአሜሪካ ከፍተኛ የገንዘብ ድጋፍ በማግኘት በመካከለኛው ምስራቅ ጦርነቴን ማስቀጠል ችላለው ሲል አንድ አዲስ ሪፖርት አመላክቷል። በብራውን ዩኒቨርሲቲ የጦርነት ወጪ ፕሮጀክት ሪፖርት እንደሚያሳየው የአሜሪካ መሳሪያና ገንዘብ ባይኖር እስራኤል የጋዛ ላይ የዘር ማጥፋት ጦርነት ማስቀጠል፣ ከኢራን ጋር ጦርነት መጀመር ወይንም የመንን ደግሞ በቦምብ ማፈንዳት አትችልም ነበር ብሏል። በአለም አቀፍ ጉዳይ መካከለኛው ምስራቅ ምክር ቤት ባልደረባ አማሪ ኤች ራማን አሜሪካ በሁሉም ደረጃ ለእስራኤል የምትሰጠው ድጋፍ በጋዛና በአካባቢው ለደረሰው የእስራኤል ኃይል አስፈላጊ ነውም ብለዋል። እንደ ኢሮፓያን አቆጣጠር ከጥቅምት ሁለት ሺ ሀያ ሶስት ጀምሮ እስራኤል በጋዛ ላይ ባካሄደችው ጦርነት ብቻ ቢሆን ጦርነት ብቻ ቢያንስ ስልሳ ሰባት ሺ አንድ መቶ ስልሳ ሰዎች ስትገድል አንድ መቶ ስልሳ ዘጠኝ ሺ ስድስት መቶ ሰባ ዘጠኝ ቆስለዋል። በሺዎች የሚቆጠሩ አሁን በጋዛ ሰርጥ ፍርስራሽ ስር እንደሚገኙም ይታመናል። እስራኤል በሰኔ ወር ኢራንን ባጠቃችበት ወቅት ከአ አንድ ሺህ በላይ ሰዎችም ገድላለች። በየመን ላይ ባደረገችው ጥቃት ደግሞ በደርዘን የሚቆጠሩ ሰዎችም ተገድለዋል። በሁለት ዓመት በፊት በሐማስ መሪነት በእስራኤል ላይ በደረሰ ጥቃት አንድ ሺህ አንድ መቶ ሰላሳ ዘጠኝ ሰዎች ሲሞቱ ከሁለት መቶ በላይ የሚሆኑ ደግሞ በምርኮ ተወስደዋል። የእስራኤል አጸያፊ ምላሽ ጋዛን በማውደምና በአካባቢው በጠላትነት የሚፈረጅ ቡድን ላይ ሰፊ ጦርነት በማድረግ ተጀምሯል። የዌስት ባንክና ኢየሩሳሌም ወረራዎችን ይህንንም ጥቃት አካቷል። በሊባኖስ የበርካታ መንደር ነዋሪዎች ያፈናቀለ ሲሆን ከአራት ከሺህ በላይ ሰዎች ተገድለዋል። የሊባኖስና ና የሶሪያ መሬት ወረርን ጨምሮ በደማስቆ የሚገኙ የኢራን ቆንስላ በቦምብም ተደብድቧል። ቻይና ታይዋን ላይ ኃይል እንዳትጠቀም ካደረጉ ትራምፕ የኖቤል ሽልማት ይገባቸዋል ሲሉ የታይዋን ፕሬዚዳንት ተናገሩ። የታይዋን ፕሬዚዳንት ላይ ቺንግቴ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለቻይና ፕሬዚዳንት ዚጂንፒንግ በታይዋን ላይ የሚወስደውን የኃይል እርምጃ እንዲተው በተሳካ ሁኔታ ካሳመኑ የኖቤል ሰላም ሽልማት ሊሰጣቸው ይገባልን? ብለዋል። ይህንን የተናገሩ ዘክሌ ትራቪስ ና ባክሴክተን ሾ በተባለው የአሜሪካ ወግ አጥባቂ የሬዲዮ ፕሮግራም ላይ በተደረገላቸው ቃለ ምልልስ ወቅትም ነው። ቻይና እንደ ግዛት ይገባኛል የራሴ አካል ናት ስትል ታይዋንም ትገልጻለች። ሁለቱ ወገኖች መደበ ኛ ዲፕሎማሲያዊ ግንኙነት ባይኖራቸውም ታይዋን ለደህንነት ድጋፍ በሚል በዩናይትድ ስቴትስ ላይ ከፍተኛ ጥገኛም ነች። በ2025 ዓመት መጀመሪያ ላይ ወደ ስልጣን የተመለሱት ትራምፕ እስካሁን ከታይፔ ጋር ምንም አይነት አዲስ የጦር መሳሪያ ስምምነት ይፋ አላደረጉም። የፕሬዝዳንት ላይ አስተያየት የተሰማው ለአሜሪካ፣ ቻይና፣ ታይዋን ግንኙነት በጣም አስቸጋሪ በሆነ ጊዜም ላይ ነው። በታይዋን ባህር ውስጥ ያለው ውጥረት እየጨመረ በመምጣቱ የቻይና በደሴትቱ ዙሪያ ወታደራዊ ልምምዶችን ሰላምን አጠናክራለች። በሁሉም የምስራቅ ቻይና ባህርና የደቡብ ቻይና ባህር ላይ የቻይና ኃይል መገኘቱን በማስፋፋት የታይዋን እይታ የምናይባትን ቻይና ለጥቃት ዝግጅት እያደረገች ነው የሚልም ሆኗል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎችን ወደ እናንተ በማድረስ እኔ ሰብላ አበበ ከእናንተ ጋ የጋራ ቆይታ አድርጌ ነበር። ሰላም።